እንደምቆያችሁ ተመልካቾቻችን ከአዲስ ቀን ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። ይበልጣር ስምነት ነኝ፣ አብራችሁን ቆዩ። ወደ ቀዳሚው መረጃ ሳልፍ በሀገር ውስጥ መረጃ ጀምራለሁ። ከሀያ ዓመት በታች የዓለም ዋንጫ የሴቶች ማጣሪያ የኢትዮጵያ ብሔራዊ ቡድን በኬንያቻው አራት ለባዶ ተሸንፏል። የኢትዮጵያ ብሔራዊ ቡድን ወደ ሶስተኛው ዙር ማለፍ ሳይችል ቀርተዋል። የመልሱን ጨዋታ ትላንትና ኬንያ ላይ ነበር ያከናወነው ባለፈ ሳምንት እዚሁ አዲስ አበባ ላይ አበበ ቢቂላ ላይ የተከናወነው ጨዋታ አንዳቻ በሆነ ውጤት ነበር የተለያየው። ትላንት ወደ ኬንያ አምርቶ አራት ለባዶ በሆነ ውጤት ተሸንፎ በድምር አምስት ለአንድ ተሸንፎ ሶስተኛውን ዙር ሳይቀላቀል ቀርቷል። የኬንያ ብሔራዊ ቡድን በአንጻሩ በሶስተኛ ዙር መርሃ ግብር በምስራቅ አፍሪካ ደርቢ ከሌላኛው የምስራቅ አፍሪካ ክለብ ጋር ከታንዛኒያ ጋር ይጫወታል። የካቲት ወር ላይ ነው ይህ ጨዋታ የሚከናወነው። የሴቶች ከሀያ አመት በታች ያለም ዋንጫ እንግዲህ በፖላንድ አስተናጋጅነት መስከረም ወር ላይ እንደሚካሄድ ይታወቃል። ፖላንድ ይህንን ውድድር ስታዘጋጅ ዘንድሮ ለመጀመሪያ ጊዜ ነው። በእርግጥ ከዚህ ቀደም በ2019 ወንዶች ከሀያ አመት በታች ብሔራዊ ቡድን ውድድርን አሰናድታለች። ፖላንድ እንግዲህ ከአፍሪካ አራት ቡድኖች ያልፋሉ ከስድስቱ ኮንፌዴሬሽን ነው ሀያ አራት ቡድኖች የሚሳተፉ አፍሪካ አራት ኮፊሸንት አግኝታለች። የኬንያ ብሔራዊ ቡድንም ከአራቱ መካከል አንዱ ለመሆን ጥሩ ግስጋሴ እያደረገ ይገኛል። ኬንያ በወንዶችም ጥሩ ግስጋሴ ማድረጓ እናሳውሳለን። በተለይም ደግሞ በቻን አፍሪካ ዋንጫ እስከ ግማሽ ፍጻሜ ድረስ የቤኒ ማካርቲ ቡድን ሂዶ በማዳጋስካር በመለያ ምት ተሸንፎ መውጣቱ እናስታውሳለን በአለም ዋንጫም እንዲሁ አምስተኛ ደረጃ ላይ ይገኛል እነ አይቮሪኮስት እነ ብሩንዲ እነ ጋምቢያ ካሉበት ቡድን በዘጠኝ ነጥብ ቀሪ ጨዋታዎቹን የዘጠነኛ ና የአስረኛ መርሃ ግብር ጨዋታዎቹን ያከናውናል የምስራቅ አፍሪካ ደርቢን የካቲቶር ላይ እንመለከታለን ወደ ሌላኛው መረጃ ስናልፍ የአዲስ አበባ ከተማ ዋንጫን እናገኛለን የአዲስ አበባ ከተማ ዋንጫ ለ19ኛ ጊዜ የሕዳሴ ዋንጫ በሚል ስያሜ ትናንትና መከናወን ጀምረዋል። እንግዲህ ቀደም ሲል መጀመሪያ ላይ ስምንት ቡድኖች እንደሚከናወኑ ተገልጾ ነበር። ነገር ግን ሁለት ቡድኖች አዳማና ሸገር ከተማ በኋላ ላይ እንደማይሳተፉ ይፋ አድርገዋል። አዳማ የዝውውር ጉዳዮችን እየቋጩ አይደለም በሚል ሸገር ከተማ ደግሞ በቂ የዝግጅት ጊዜ እያገኘው ስላልሆነ በሚል ሁለቱ ቡድኖች ከውድድሩ ራሳቸው ማግለላቸውን ይፋ አድርጓል። ትላንትና የምድባ ጨዋታዎች የምድባ ጨዋታ የመጀመሪያው ጨዋታ መቻለን ከቅዱስ ጊዮርጊስ አዲስ አበባ ስቴዲየም ላይ ያገናኘው ጨዋታ ነበረ። መቻል አራት ለባዶ በሆነ ውጤት አሸንፏል። የመጀመሪያው አጋማሽ ባዶ ለባዶ በሆነ ውጤት ነበረ የተጠናቀቀው። ሁለተኛው አጋማሽ ላይ መቻል በቸርነት ጉግሳ ሁለት ጎል፣ በኮፊ አንድ ጎል፣ እንዲሁም ደግሞ በዮሴፍ ታረቀ ከዚህ ቀደም ባዳማ ከተማ በምናውቀው በመስመር አጥቂው አንድ ጎል በድምር ውጤት አራት ለባዶ በሆነ ውጤት አሸንፏል። ፋሲል ከነማም እዚህ ምድብ ውስጥ ይገኛል። አዳማ ከነማም መጀመሪያ ላይ ምድብ ውስጥ እዚህ ምድብ ውስጥ ተደልድሎ ነበር ነገር ግን በኋላ ላይ እንደማይሳተፍ ይፋ ማድረጉን ተከትሎ የምድብ በሶስት ክለቦች መካከል ይከናወናል ማለት ነው። በሌላ ምድብ እነ ኢትዮ ኤሌክትሪክ፣ እነ ንግድ ባንክ እነ ኢትዮጵያ ቡና ይገኛሉ። በምድብ ሁለት የምድብ ሁለት ጨዋታዎች ቀጥለው ይከናወናሉ። የህዳሴ ግድቡን መመረቅ ተከትሎ እንግዲህ የአዲስ አበባ የከተማ የህዳሴ ዋንጫ በሚል ስያሜ ነው ዘንድሮ እየተከናወነ የሚገኘው የአዲስ አበባ ስቴዲየምም ከረጅም ጊዜያት በኋላ ነው የነጥብ ጨዋታዎች ሲከናወኑበት ከ2012 ጀምሮ በእድሳት ምክንያት ግልጋሎት እየሰጣ ይገኘው ነበረ። ይህ ስታዲየም እንግዲህ በቅርቡ የሌሴቶ ና የኢትዮጵያ ብሔራዊ ቡድንን የወዳጅነት ጨዋታ ብቻ ማስተናገዱን እናስታውሳለን። እንግዲህ በቀጣይም ሊጉ ሲመለስ የሸገር ደርቢ ጨዋታ ምዚህ እንደሚደረግ የምድብ ላይ አብዛኞቹ ጨዋታዎች አዲስ አበባ ላይ እንደሚከናወኑ ይጠበቃል። ዘንድሮ እንግዲህ ከረጅም ጊዜ በኋላ ዳግም ግንባታ ሲደረግልበት የነበረው ስታዲየሙ ግልጋሎት እንደሚሰጥ ይጠበቃል። ወደ ውጭ መረጃዎች ነው የማልፈው። የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትናንትም ቀጥለው ተከናውኗል። በጣም ተጠባቂና ሳቢ የነበረው ጨዋታ ሴንት ጄምስ ፓርክ ላይ ኒውካስልን ከአርሰናል ያገናኘው ጨዋታ ነበረ። አርሰናል የማታ ማታ በአለቀ ሰዓት በ96ኛው ደቂቃ ጎል አስቆጥሮ ሁለት ለአንድ በሆነ ውጤት አሸንፏል። አርሰናል እንግዲህ ለማሸነፍ ከሚቸገርባቸው ስታዲየሞች መካከል አንደኛው የኒውካስል ዩናይትድ ስታዲየም ሴንት ጄምስ ፓርክ ነበረ። አሃዛዊ መረጃዎችን ከተመለከትን ያለፉ መረጃዎችን እንኳ በሚኬል አርቲታ እየተመራሰ አርሰናል ወደ ኢትያዳ ምርቶ አምስት ጊዜ ተሸንፏል። ሴንት ጄምስ ፓርክ ላይ ደግሞ ሄዶ እንዲሁ አራት ጊዜ ተሸንፏል። በነጻሬ ብዙ በመሸነፍ ሁለተኛው ስታዲየም ማለት ነው፣ ሴንት ጄምስ ፓርክ ባለፉት ሶስት ጨዋታዎችም እንግዲህ በሊጉ ሁለት ጊዜ አምና ደግሞ በካራባው ዋንጫ ጎል ሳይቆጠርበት ሲያሸንፍ እንደነበረ እናሳውሳለን። ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ አርሰናልን እንግዲህ ይህ በጣም በፉክክር የታጀበውና ግለት የነበረበት ጨዋታ በአርሰናል ሁለት ለአንድ አሸናፊነት ተጠናቋል። አዲስ ፈራሚ ወልትሜድ በሰላሳ አራተኛው ደቂቃ በግንባሩ ገጭቶ ኒውካስልን ቀዳሚ ያደረገችን ጎላ አስቆጥሮ ነበረ። በእርግጥ ጨዋታው ላይ በርካታ ወዛጋቢ ጉዳዮች ተነስተዋል። ለአብነት ያክልም የቪክተር ዮኬሬስ ተጠልፏል፣ አልተጠልፈ የሚለው ጉዳይ ነው። በእርግጥ ዳኛው መጀመሪያ ላይ ለአርሰናል የፍጹም ቅጣት ምት እድል ሰጠው ነበር። ነገር ግን በቪዲዮ የታገዝ ዳኝነት ጣልቃ ገብቶ በኋላ ላይ ኒክፖፕ ቀድሞ ኳሱን ነክቷል በሚል እንግዲህ የዮኬረስ የፍጹም ቅጣት ምትድል መነፈጉ የሚታወስ ነው። ከዛም በኋላም አርሰናል ሳጥን ውስጥም ኒውካስል ሳጥን ውስጥም ኳስ በእጅ ተነክቷል በሚል እንዲሁ አወዛጋቢ ጉዳዮች ነበሩ። ብሩኖ ጉማሬሽ እና ጋብሪኤል ማጋላሽ ሁለቱ ብራዚላውያን ነክተዋል የሚሉ አወዛጋቢ ጉዳዮች ተነስተው ነበረ። አርሰናል በተቀያሪ ተጫዋቾች አሁንም ማስቆጠሩን ቀጥሏል። በባለፈው ሳምንት ከማንቸስተር ሲቲ ጋር አቻ ሲለያይ ማርቲኔሊ ተቀይሮ ገብቶ ነበረ ያስቆጠረው። ትላንት ደግሞ ሚኬል መሪኖ ተቀይሮ ገብቶ በ84 ደቂቃ የአቻነቱ አንጎላ አስቆጠረ። ከዛም በኋላ ደግሞ እንግዲህ በ96 ደቂቃ ጋብሪኤል ማጋላይስ የአሸናፊነቱ አንጎላ አስቆጥሮ ሊቨርፑል ነጥብ እንደመጣሉ እንደ መሸነፉ በሴለርስ ፓርክ ላይ በኒውካስል በመካከላቸው ያለው ልዩነትም በሁለት ጠቧል። ሊቨርፑል በ15 ይመራል። አርሰናል ደግሞ እንዲሁ እየተከተለው ይገኛል። በ13 ነጥብ 6ኛ ሳምንት ላይ ይገኛል። በመካከላቸው እንግዲህ አርሰናል ለአራተኛ የውድድር አመት ነው እየተፎካከረ የሚገኘው። ጥሩ ፉክክር እንደሚኖር የሊጉ ፉክክር በቅርብ ርቀት አንገት ላንገት ትንቅንቅ እንደሚኖረው ይጠበቃል። ወደ ሌላኛው ስናመራ የጣሊያን ሴሬን እናገኛለን። የጣሊያን ሴሬ በአምስተኛ ሳምንት መርሃ ግብር ትላንትና ቀጥሎ ተከናውኗል። ተጠባቂ የነበሩ ጨዋታዎች ነበሩ። የኤሲ ሚላን ከናፖሊ ና፣ የሮማ ከቬሮና ጨዋታ ተጠባቂዎች ነበሩ። ምክንያቱም በእነዚህ ክለቦች መካከል የአንገት ላንገት ትንቅንቁ ከወዲሁ እየተከናወነ ይገኛል። ሶስቱም ክለቦች ናፖሊ፣ ሚላን ና ሮማ በ12 ነጥብ እኩል በጎል ተለያይተው በእኩል ነጥብ እንግዲህ ካናት ተቀምጧል። ሚላን የሊጉን መሪነት የተረከበበትን ድል ትናንት አስመዝግቧል። ናፖሊን ሁለት ለአንድ በሆነ ውጤት አሸንፏል። በጨዋታ በርካታ አወዛጋቢ ጉዳዮች ተነስተው ነበር። በተለይ 5ሳ ሰባተኛው ደቃ ላይ ዘንድሮ ሚላን ያስፈረመው ከብራይተን ፐርቪስ እሱፒናን ዲሎሬንዞን ጆቫኒ ዲሎሬንዞን የማግባት እድል ነፍጓል። ጎትቶታል በሚል እንግዲህ በቫር ጣልቃ ገብነት በቀይ ካርድ ከሜዳ ተባሮ የፍጹም ቅጣት ምት እድል ተሰጥቶ ናፖሊ በደብሮዊን አማካኝነት ጎል አስቆጥሮ ነበረ። ከ57ተኛው ደቂቃ በኋላ እንግዲህ በተጫዋቾች ነው የሚልን ውጤቱን አስጠብቆ የወጣ በፊት ነው። በሶስተኛው ደቂቃ በሳልማይከርስና ሊበክርስቲያን ፖሊሲች ጎሎች ለባዶ ሲመራ ነበረ። ከዛም በኋላ ካስቆጠረ በኋላ ደግሞ እግ ከ በኋላ በጽናት ተፋልሙ። ይህ ቡድን አሸናፊ ሆኗል። የማስ ሚሊያኑ አለግሪ ቡድን በክረምቱ እንብዛም ሳቢ የሚባሉ ዝውውሮችን አልፈጸመም ነበር። ለአብነትም እንደ እንኩንኩ አይነት ተጫዋቾችን ነበረ ያስፈረሙ። ሚላን ከቀደሙት አመታት አኳያ በንቃት የተሳተፈበት ገበያ አልነበረም። ነገር ግን አሰልጣኝ ማስ ሚሊያኑ አለግሪ ከዚህ ቀደም ከ2010 እስከ 2014 ይህም ቡድን ማሰልጥናቸውን እናስታውሳለን። የስኩሪቲውን ክብርም 2010 ላይ ማሳካታቸው የሚታወስ ነው። ይህም ቡድን በድጋሚ ወደ ሀያልነቱ ወደ ተፎካካሪነቱ ለመመለስ ጥረት እያደረጉ ነው። በአውሮፓ መድረክ ውድድሮች እየተሳተፉ አይደለም። ይህ ምናልባት ጊዜ ለመግዛትና የሀገር ውስጥ ውድድሮች ላይ ትኩረት ለማድረግ ጊዜ እንደሰጣቸው ይገመታል። ናፖሊ የውድድር አመት የመጀመሪያ ሽንፈቱ ነው የደረሰበት። የአምናው የስኩዲቶ ባለክብር ሮማን በጃምፒሮ ጋስፕሪኒ እየተመራ ጥሩ ጊዜን እያሳለፈ ይገኛል። በ12 ነጥብ እንዲሁ እየተገዳደረ ነው የሚገኘው። ጃምፒሮ ጋስፕሪኒ ከሰባት ዓመታት የአታላንታ ቤት ቆይታ በኋላ ወደ ሮማ መጥተው ከአውሮፓም እንዲሁም ከሌሎችም ከሀገር ውስጥ ክብሮች የራቀ ቡድን ወደ አሸናፊነት ለመመለስ ከፍተኛ ጥረት እያደረጉ ይገኛሉ። የአንገት ለአንገት ትንቅንቁ፣ የነጥብ ጥግግቱ በሴሪ ክለቦች መካከል እየተስተዋለ ነው። ዩቬንቱስ እንግዲህ በ11 ነጥብ ከስራቸው እየተከተለ ነው። እነ ክሪሞንሼ በዘንድሮው የውድድር ዓመት ያደጉት በ9 ነጥብ፣ ሌሎችም እነኮሞ በ8 ነጥብ እየተከተሉ ይገኛሉ። እነ ኢንተር ሚላንም በ9 ነጥብ እየተከተሉ ይገኛሉ። ከፍተኛ ፉክክርን እየተመለከትን እንገኛለን። ወደ ቡንደስሊጋው ነው የምናቀናው በቀጣይነት ቡንደስሊጋውም እንዲሁ በአምስተኛ ሳምንት መርሃ ግብር ትላንትና ቀጥሎ ተከናውኗል። ባየርን በአንድ መቶ ፐርሰንት አሸናፊነት ቀጥሏል። ከባየርን ደግሞ ቀጥሎ እነ ዶርትመንድ እነ ስቱትጋርት እነ ፍራንክፈርት የነጥብ ልዩነቱን ለማጥበብ ከፍተኛ ጥረት እያደርጉ ይገኛሉ። ስቱትጋርት ወደ ኮሎኝ አገኝቶ ኮሎኝን ሁለት ለአንድ በሆነ ውጤት ከመመራት ተነስቶ አሸንፏል። እንግዲህ ይሄ ቡድንም በቅርብ ጊዜያት ጥሩ መሻሻልን እያሳየ ያለ ቡድን ነው። ትላንትና ከመምራት ተነስቶ ነው ጎል ያስቆጠረው። ዘጠኝ ነጥብ ሰብስቦም አምስተኛ ደረጃ ላይ መቀመጥ የቻለበትን ነው ውጤት አስመዝግቧል። በዶርትመንድ ላይፕጂግና ፍራንክፈርት ነው የሚበለጠው። ዶርትመንድ በ13 ነጥብ ይከተላል። ላይፕጂግ በ12 ይከተላል። እንዲሁም ደግሞ ፍራንክፈርት በዘጠኝ ነጥብ እኩል በጎል በልጦ ነው ከስቱትጋርት ከፍ ብሎ የተቀመጠው። አምና እንደምናስታውሰው በባየር ሌቨርኩሰንና በዶርትመንድ እንዲሁም በባየርን ሙኒክ እስከ መጨረሻው ሳምንት ድረስ በሚባል ደረጃ ከፍተኛ ፉክክር ነበረ። ዘንድሮም በቡንደስሊጋ እንደዚ አይነት ፉክክር ሊኖር እንደሚችል ከወዲሁ ፍንጮች እየታዩ ነው። ስቱትጋርት ደግሞ ከተፎካካሪዎች መካከል አንዱ ሆኖ ቀርቧል። በኤሮፓ ሊግም ሴልታ ቪጎን ሁለት ለአንድ አሸንፎ ነበር የተመለሰው። ሌሎች ጨዋታዎችም ትናንት ተከናውነዋል። ለአብነት ያክል ፍራይበርግ ከሆፈኔ ማንዳቻ የተለያዩ ሁኔም በርሊን ከሃምቡርግ እንዲሁ ባዶ ለባዶ በሆነ ውጤት ተለያይቷል። በቡንደስሊጋው ምን አይነት ፉክክር እየተመለከትን እንደሆነ አመላካች ነው። ወደ ላሊጋ መራግብር ነው የምናልፈው። ላሊጋው በሰባተኛ ሳምንት መራግብር ትላንትና ቀጥሎ ሲከናወን ባርሴሎና የሊጉ መሪነት ከሪያል ማድሪድ የተረከበበትን ድል አስመዝግቧል። ባርሴሎና ዘንድሮ በላሊጋው ደማቅ የሚባል ጅማሩን እያደረገ ይገኛል። ከሰባት ጨዋታዎች ከማዮርካ ጋር አቻ ከተለያየበት ውጭ በስድስቱ አሸንፎ በጎል ልዩነትም በሰፊ ልዩነት እንግዲህ አስራ ስድስት ጎሎችን ንጹሕ ጎሎችን አስመዝግበው እንግዲህ በሰፊ ልዩነት እየመራ ያለበትን እየተመለከትን ነው። በአውሮፓ ቻምፒዮንስ ሊግ ኒውካስልን ሁለት ለአንድ ማሸነፉን የምናሳውሰው ነው። በዚህ መሀል እንግዲህ አንድ ተጫዋች ማንሳት ግድ ይለናል። ማርከስ ራሽፎርድ የማንቸስተር ዩናይትድ ንብረት ነው። በውሰት ነው ይህን ቡድን በዚህ ክረምት የተቀላቀለው አሁንም ከሳምንት ሳምንት ጎሎችን እያስቆጠረና ለጓደኞቹ እያመቻቸ ቀጥሏል። ትላንትናም እንግዲህ አንድ ጎል አመቻችቶ አቅብሏል። ጅል ኩንዴ ባርሳያው ከመመራት ተነስቶ ነው ትላንት ሁለት ለአንድ ያሸነፈ ለጅልኩንዴ ከማዕዘን ያሻማለት እሱ ነው። ጅልኩንዴ በጭንቅላቱ አስቆጠረ። እንዲሁም ደግሞ በጉዳት ምክንያት በብሽሽት ጉዳት ምክንያት ያልነበረው ተጫዋችም ላሚን ያማልም ትላንትና ወደ ሜዳ ተመልሶ ለሮበርት ሌቫንዶስኪ አመሻሽቶ አቀብሎ እንግዲህ ሁለት ለአንድ በሆነ ውጤት አሸንፏል። በ19 ነጥብ ባርሴሎና ካናት ሲቀመጥ በማድሪድ ደርቢ አምስት ለሁለት የተሸነፈው ሪያል ማድሪድ ደግሞ ሁለተኛ ደረጃ ላይ ተቀምጧል። ላሊጋውም እንዲሁ የተጠጋጋ ነጥብን እያስመለከተን ነው። ቪያሪያል በቅርብ ርቀት በ15 ይከተላል። ኤልቼ 13 ነጥብ አለው። አትሌቲ 12 ነጥብ አለው። ጥሩ የሚባል ፉክክርን እየተመለከትን እንገኛለን። አሰልጣኝ ሲፍሊክ ከጨዋታ በኋላ በሰጡት አስተያየት ምን መስራት እንዳለበት የሚያውቅ ቡድን ነው፣ በጋራ ለአንድ አላማ የሚፋለም በጣም በጥሩ መነሳሳት ላይ ያለ ቡድን ነው። በቀጣይ ከፓሪሴን ጀርመና ከሴቪያ ጋር ባለን ጨዋታ ሚን እንደግመዋለን ብለዋል። ሮብለት በአውሮፓ ቻምፒየንስ ሊግ የምድብ ሁለተኛ ጨዋታ ከፓሪሴን ጀርመ ጋር ይጫወታሉ። ከዛም ደግሞ በተመልሰው በላሊጋው ደግሞ ከሴቪያ ጋር ይጫወታሉ። ዘንድሮም ባርሴሎና የላሊጋውን ክብር ለማሳካት ብሎም ደግሞ የአውሮፓ ቻምፒየንስ ሊግ ክብሩን የግሉ ለማድረግ ከረጅም ዓመታት በኋላ ከ2015 በኋላ ጥሩ ግስጋሴን እያደረገ ይገኛል። ጥሩ ጅማሮ ነው። በአጠቃላይ ቡድኑ የተነቃቃና የተደራጀ ቡድን ሆኖ እየተመለከት ነው እንገኛለን። ሌላኛው ጉዳያችን እንግዲህ የዓለም የብስክሌት ሻምፒዮና በታሪኩ ለመጀመሪያ ጊዜ አፍሪካዊት ሀገር በሩዋንዳ ተከናውኗል። እንግዲህ ይህ የብስክሌት ሻምፒዮና 104 ዓመት ደፍኗል። ለመጀመሪያ ጊዜ በሩዋንዳ በኪጋሊ ትላንትና ተከናውኗል፣ ፍጻሜውን አግኝቷል። ስሎቬኒያዊው ብስክሌተኛ ወይም ጋላቢ ፖጋቻር ታዲ ፖጋቻር አሸናፊ ሆኗል ከ ተከታዩ ከቤልጅየማዊው ጋላቢ እንግዲህ በአንድ ደቂቃ ከ21 ሴኮንድ ቀድሞ ነው የገባው። 267 ኪሎ ሜትር የሚሸፍን በጣም ቁልቁለታማና ዳገታማ የውድድር ስፍራ ነበር የነበረው። ይህንን ስፍራ ወይም ደግሞ ይህንን ቦታ እንግዲህ ይህንን ርቀት በስድስት ሰዓት ከ21 ደቂቃ ጨርሷል። ፖጋቻር የኩፕ ደ ፍራንስን ውድድር ለአራት ጊዜ ማሸነፉን የምናሳውስ ነው። የተወዳዳሪ ጋላቢ የዘንድሮውንም የ25ቱንም የሚያሸንፈው እሱ ነው። ዘንድሮ አጠቃላይ ስምንት ውድድሮችና አድርጎ በስድስቱ አሸንፏል። በአፍሪካዊት ሀገር በተከናወነው ውድድርም በጣም ፈታኝ እንደነበረ የአየር ጸባዩ እንግዲህ 26 ዲግሪ ሴልሽስ ነበርና ፈታኝ ሆኖበት እንደነበረ፣ እንዲሁም ቦታውን ፈታኝ ሆኖበት እንደነበር፣ መጀመሪያ ላይ ሲጀምርም ተቀድሞ ተበልጦ ጀምሮ እንደነበር ነገር ግን ሁሌም እንደሚያደርገው ከኋላ ተነስቶ እንዳሸነፈ የስሎቬኒያዊ አትሌት የስሎቬኒያዊ ጋላቢ ተናግሯል። በቀጣይ የምንመለከተው ደግሞ የጃፓን ኦፕን ነው። የኤቲፒ ቱር አንድ አካል ነው። በጃፓን ኦፕን ካርሎስ አልካራዝ አሸናፊ ሆኗል። አሜሪካ ያቻውን 6 ለ 2 ና 6 ለ 4 አሸንፎ እንግዲህ ለግማሽ ፍጻሜ ደርሷል። ይህ የ22 ዓመት ስፔናዊ ሜዳ ቴኒስ ተጫዋች ዘንድሮ የፍሬንች ኦፕን ና ዩኤስ ኦፕንን ከአለም ቁጥር አንዱ ከጃኒክ ሲነር ከጣሊያናዊው ተፎካካሪው መንጠቁን እናስታውሳለን። ስድስተኛ የግራንድ ስላም ክብሩን ነበር ያሸነፈው። በባለፈው ውድድር አመትም ያው ከዚህ ቀደም ራፋኤል ናዳል ነው በስፔን የምናውቅ፣ ምናልባት የሱ ትክክለኛው አልጋ ወራሽ የሆነ ይመስላል። በተመሳሳይነት ጆኮቪችን በጥሎ ማለፍ ና በፍጻሜ ጨዋታዎች ሲያሸንፍ ተመልክተነዋል። ሀያ ሶስት ላይ ጆኮቪችን በዊምቢልደን የሜዳ ትንስ ፍጻሜ አሸንፎ ነበረ። በፓሪስ ሀያ አራትም የብር ሜዳ ላይ አሸናፊ ነበር። በእርግጥ በጆኮቪች ነው የተሸነፈው። አምና የዊምቢልደንም የዩስ ኦፕን ማሸናፊ ነበረ። ዘንድሮ ደግሞ እንግዲህ በዚህ መንገድ እየቀጠለ ነው። አሁንም ለግማሽ ፍጻሜው ደርሷል። ሌላኛው ዝርዝር የምንመለከተው ጉዳይ ነው። የኢትዮጵያ አትሌቲክስ ብሔራዊ ቡድን በቶኪዮ የነበረ ቆይታ አስደማሚ የሚባል አልነበረም። በአራት ሜዳሊያዎች በሁለት ብርና በሁለት ነሐስ ከዓለም ሀያ ሁለተኛ ሆነው ነበረ የጨረሰው ቡድን። እንግዲህ ለውጤቱ መጥፋት በርካታ ምክንያቶች ይነሳሉ። የሀገር ፍቅር መቀዛቀዝ፣ አትሌቶች አለመታዘዝና የብሔራዊ ቡድን መፍረስ እንዲሁም ደግሞ የስልጠና መንገድ አለመዘመን ይነሳል። አትሌክስ ፌዴሬሽን ይህንን ጉዳይ በቅርቡ እልባት ሰጧል። በተለይ የፈረሰው ቡድን የሚመለስበትና ዓለም አቀፍ አሰራሮች ገቢራ የሚደረጉበት አሰራር ይኖራል ብሏል። አብርሃም አድማሱ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። አትሌቲክስ ለኢትዮጵያ የፉክክር መድረክ ብቻ አይደለም፣ የማንነቷ ገጽታ መታያም ጭምር ሆኖም ይህ የዓለም አቀፍ መከብሪያ የስኬት ካባውን ከጣለ ግን ሰነባብቷል። በዓለም ሻምፒዮናና ኦሎምፒክ የተለመዱ ወርቆች ቀርተው ውድድር ጊዜ አትሌቶቻችን እስከ መደረብ አልፎ ተርፎም እስከ ማቋረጥ ደርሰዋል። በተለይ በቅርቡ የተጠናቀቀው የቶኪዮ ዓለም አትሌቲክስ ሻምፒዮና የኢትዮጵያን ወቅታዊ የአትሌቲክስ ስብራት በጉልህ ያሳየ ሆኗል። ኢትዮጵያ ሻምፒዮናውን በሁለት ብርና በሁለት ናስ ሜዳሊያ ብቻ ስታጠናቀቅ ከሰላሳ አራት ዓመታት በኋላ ለመጀመሪያ ጊዜ መድረኩን ያለ ወርቅ ሜዳሊያ የጨረሰችበት አጋጣሚም ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ለውጤት መጥፋቱ የኢትዮጵያን ሕዝብ ይቅርታ የጠየቀ ሲሆን የአሰልጣኞችና የአትሌቶች አለመታዘዝ የአገር ፍቅር አለመኖርና የባህላዊ የስልጠና መንገዳችን ለውጤቱ መጥፋት ምክንያቶች ናቸው ይላል። ያው ስልጠና በተመለከተ እዚህ ላይ በዚህ ውድድር ላይ ክፍተቶችን አይተናል። በተወሰነ መልኩ ጊዜ ሰጥቶ መስራት ይፈልጋል። አትሌቶች የፌዴሬሽንን ጥሪ ተቀብለው ስርዓት አክብሮ እንዲጠሩ እንዲሰሩ ሕጎች አሉን። የፌዴሬሽኑ ደንብና መመሪያ አለ። የስነ ምግባር መመሪያ አለ፣ የጸደቀ ነው። ስርዓት አልበኝነት አለ። እነኚህ ከዚህ በፊትም የተፈጠሩትንም በዚህ ህግ መሰረት ይዳኛሉ። ጥሩ ጥሩ ህጎች አሉ፣ ክፍተቶች ስለነበሩ ተፈጻሚነት ስላልተደረገባቸው ነው። ከዚህ ጀምሮ ግን እነኚህ ህጎች ወደ ስራ የምናስገባበት ማናጀሮችና አሰልጣኞች ጋር ያለው ኮንስፓይሬሲ ነው፣ ቢዝነስ የግል ቢዝነስን ካልሆነ በስተቀር ሀገራዊ የሆኑ ነገሮችን ካለማሰብ የመጡ ነገሮች እንደሆኑ ነው። እኔ አጽንኦ ሰጥቼ መናገር የምፈልገው የአቅም ውስንነት አለ። አትሌቶች በሙያቸው ኢቨንታቸው አያሰለጥኑም፣ እቅዳቸው አያሳዩም። አትሌቶች ፍቅር የላቸውም። ፍቅር እንዳይኖራቸው የሚያደርጓቸው ደግሞ ግለሰቦች ናቸው እንጂ አትሌቶች ላይ ምንም ጥፋት የለም። አትሌቶች ሰሎሞን እንደገለጸው ሰርድ ፓርት ነው፣ የመጨረሻ ፓርት ነው። የናይኪ እና የአዲዳስ ነው የሚባለው ነገር በአገር ላይ አይሰራም። እንደ ፌዴሬሽንም ማገድ ካለባቸው ማገድ ከታች አትሌቶችን ማብቃት ይሻላል። ብዙ ፍላጎቶች አሉ። እዚህ ጋ ትልቅ ገንዘቦች አሉ። ብዙ ገንዘቦች አሉ። የውጭ ጉዞ ራሱ ለአንዳንድ ሰዎች ትልቅ ስራ ነው። እሷን እንትን አድርገው አገር የሚጎዱ አሉ እና በዛ ደረጃ እንትን እናደርጋለን። ህገ ወጥ የሰዎች ዝውውር በዚህ አካባቢ አለ። አውዳለን። የተያዙ ነገሮች አሉ አሉ። በህግ ላይ የተከተለው ያሉ ነገሮች አሉ። አዎ ታዲያ ይህ ሁሉ እስኪሆን አትሌቲክሱን በበላይነት የሚመራው ፌዴሬሽኑ የት ነበር? ለምንስ ነገሮችን ቶሎ መቅረፍ አቃተው? ፌዴሬሽኑ ያው ሌላ አስገዳጅ ህግ ውስጥ ከሚገባ ያለውን እናስቀጠል ባልነው መሰረት በዛ ሄደን ያው ዋጋ ከፍለናል ማለት ነው። ሁሉም ላይ ያን አይነት ስህተቶች ነበሩ። እንግዲህ እነኛ ስህተቶች ተቀብለን ባለው በተለመደው ለማስቀጠል ሄደናል። ያጠፉ የሚጠየቁበት አሰልጣኞችም አሰልጣኞችም ከዚህ በፊት የነበሩ ለምሳሌ ብዙ ሲነገር እንደነበረው ወደ ቶኮም ሲኔት በተወሰነ ደረጃ የተጣሉ አሰልጣኞች ነበሩ። እነሱም በዚህ ህግ መሰረት የሚዳኙበት፣ አትሌቶችም በዛ ህግ መሰረት የሚዳኙበት፣ ለምሳሌ ማናጀሮችም የአትሌት ተወካዮችም በዚህ ህግ መሰረት የሚዳኙበት አሰራርን እንዘረጋለን። ይሄ እኛ ወጣ ነው፣ ህግ አይደለም። ኢትዮጵያ በዓለም አደባባይ የከበረችበት አትሌቲክስ ከዚህ ቀደም የነበረው ትልቁ መገለጫ የአሰልጣኞችና የአትሌቶች የቡድን ስራ ነበር። ኢትዮጵያ ብሔራዊ ቡድን መፍረስ ለግላዊነትና ለግብዝነት በር ከፍቷል የሚለው ፌዴሬሽኑ በቅርቡ ብሔራዊ ቡድኑን በተመለከተ ውሳኔ እንደሚሰጥም አሳውቋል። የብሔራዊ አትሌት ዝግጅትን እንግዲህ ያው እናንተም ትደግፉናላችሁ ብዬ አስባለሁ። ስራዎች ከእናንተም በጣም ይፈልጋል። ባህልና ስፖርት ሚኒስቴር በጣም ብዙ ነገሮችን እየደገፈን ያለው ህዝቡም ሚዲያውም ጠቅላላ ጉባኤያችን ያው ጠንካራ ጉባኤ ነው የሚፈልገው፣ እንደዚህ አይነት ስራዎች እንድንሰራ ነው። እንግዲህ ለዚህኛው ውድድር ካለው ጊዜ አኳያ ይሄንን አላደረግንም። ከዚህ ዓመት ጀምሮ ግን ወደ ቦታው እንደምንመልስ ያው ቃል እንገባላቸዋለን። ትግሎች አይኖሩም ማለት አይደለም። በዚህ በተበታተነ ውስጥ የሚጠቀሙ ስላሉ በጣም ይታገሉናል። እናንተ ደግሞ ለሀገር የሚጠቅመውን፣ እኛም ለሀገር የሚጠቅመውን እናደርጋለን። ማንም ከሀገር በላይ አይደለም። እነኛን ነገሮች ለማድረግ ጥረቶች እናደርጋለን ማለት ነው። አትሌቲክሱ ችግር በውጤት ብቻ ሳይሆን ዓለም አቀፍ ውጤት ያለው ፌዴሬሽኑ ከዓለም ደካማ አካሄድ ላይ የሚገኝ መሆኑም ተቋሙ እራሱን ለመቀየርም ይህ ትክክለኛው ጊዜ መሆኑን ያመላከተ እንደነበር ተገልጿል። ይህ ቤት ዓለም አቀፍ ቤት ይመስላሉ ወይ? አንመስልም። ውጤታችን ብቻ ነው ዓለም አቀፍ ያለው። እውነት ለመናገር ግን ስራ አስፈጻሚ ብቻ ተጠያቂ መሆን የለበትም ሁል ጊዜ ስራ አስፈጻሚ አራት አመት ይቆያል። ያው ማስተካከል ካለበት ያስተካክላል፣ ካልሆነ ወደ ሶስት ወር አመት ከቆየ ተጣልፎ እዛው ይቀራልና ዋናው ቤታችን ማዘመን ከኮሚኒኬሽን እስከ ጽሕፈት ቤት ሁሉ ቴክኒክ፣ ዘመናዊ ስፖርቱ፣ ዘመናዊ አትሌቲክስ ምን ይመስላል የሚለው እሱ በቅርብ ጊዜ ያው ተስፋ አደርጋለሁ በጋራ ሰርተን እናሳያቸዋለን ብለን እናስባለን። ይሄ ፌዴሬሽን አንዱ የተጎዳበት ከአምስት አመት በፊት ሪፎርም ለማሰራት ሪፎርም ከተጠና በኋላ የዛሬ አራት ዓመት ወደ ስራ ሊገባ ሲል ሪፎርሙ የተጠናበት አግባብ ጥሩ ነው። ሰራተኛ የሚመደብበት ጋር ግን ሰው ተኮር ሆነ በሚል ያ ሪፎርም ተጥሏል ማለት ነው። ስለዚህ ያ ሪፎርም አብዛኛውን ነገር አይተናል፣ ጥሩ ነው። ማሻሻያዎች አድርገንበት ጉባኤያችን ላይ ጸድቀን፣ ከጥር ወር ጀምሮ ወደ ስራ እንደምናስገባ ያው ከወዲሁ ልንገልጽላቸው እንወዳለን። ሪፎርማችን ስርዓት ባለው መልኩ ካልተተገበረ ያው ስራዎችንም መስራት ስለማንችል ወቅቱንም የጠበቀ ስለማይሆን እሱም አንዳንድ ነገሮችን ያለካ ነው ለዚህ ዓለም ዋንጫ ይረብሽብናል በሚል ነው። የሀገር መገለጫ የሆነው አትሌቲክሳችን የክብር ካባውን ዳግም ባለም አቀፍ መድረክ መላበስ እንዲችልም የመሰረተ ልማት፣ የሀገር ፍቅር፣ የዘመነ ስልጠናና ዓለም አቀፋዊ አሰራርን የሚከተል ተቋም መገንባት ቀጣዩ የቤት ስራ ሆኗል። ውድ ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ ዜናዎች